የሲዳማ እግር ኳስ ክለብ ፕሬዚዳንት አቶ አለማየሁ ጢሞቴዎስ ደንብ ወጨ ያለመከሰስ መብታቸው ተነሳ። ምክር ቤቱ ዛሬ ባካሄደው ስድስተኛ ዙር ምርጫ አራተኛ የስራ ዘመን ሁለተኛ አስቸኳይ ጉባኤ የአንድ አባል ያለመከሰስ መብት እንዲነሳ ለውሳኔ አቅርቧል። የአቶ አለማየሁ ጢሞቴዎስ ያለመከሰስ መብትን ለማንሳት የውሳኔ ሀሳብ በክልሉ ፍትህ ቢሮ ኃላፊ አቶ ማቶ ማሩ በዝርዝር አቅርበዋል። የምክር ቤቱ አባል አቶ አለማየሁ ጢሞቴዎስ የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ስልጣኑን ያለ አግባብ በመጠቀም ግለሰቦችን በግፍ አስሮ ማሰቃየት እና ለማስለቀቅም ከፍተኛ እጅ መንሻ መቀበል፣ ህገወጥ የአደንዛዥ ዝውውር ፍቃድ መስጠት፣ ህገወጥ የጦር መሳሪያ ግዢና ዝውውር እንዲካሄድ መፍቀድ፣ የግሉን ጥቅም መሰረት አድርጎ በክልሉ ህገወጥ የኮንትሮባንድ ንግድ እንዲስፋፋ ማድረግ፣ በተደጋጋሚ በክልሉ መንግስት ላይ መፈንቅለ መንግስት ለማካሄድ ጥረት ማድረግና በተለያዩ ህገወጥ መንገዶች ለራስ ጥቅም በርካታ ገንዘብ መሰብሰብ በዋነኛነት ለተጠርጣሪ የቀረበባቸው ነጥቦች መሆናቸውን አብራርተዋል። ምክር ቤቱ አቶ አለማየሁ ጢሞቴዎስ በቀረበበት ያለመከሰስ መብት ላይ በስፋት ተወያይቶ የወንጀል ድርጊት ካነሳ በኋላ ያለመከሰስ መብታቸው ምክር ቤቱ በሙሉ ድምፅ አንስቷል። አቶ አለማየሁ ከመንግስት ስልጣን በተጨማሪ የሲዳማ እግር ኳስ ክለብ በበላይነት እየመሩ እንደሆነ የሚታወቅ ነው። የሊግ አክሲዮን ማህበር ያለአግባብ የፋይናንስ አጠቃቀም እግድ ከጣለባቸው ክለቦች አንዱ ሲዳማ እንደነበረ የሚታወስ ነው።